ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን ተቀብላ እያስተናገደች ብትገኝም ከዩኤስኤአይዲ ይገኝ የነበረውን ድጋፍ መቋረጡና ሌሎች የውጭ እርዳታዎች መቀዛቀዛቸው ለስደተኞች የሚደረገውን ድጋፍ በእጅጉ እንዲቀንስ ማድረጉ ተነግሯል። የስደተኞች እና ከስደት ተመላሾች አገልግሎቶች የጸጥታ ችግሮች ፈተና እንደሆኑበት አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ ዕቅድ ለተያዘለት ሰባተኛው ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀ። የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ነፃ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችሉ ማሻያዎች መደረጋቸውን ገልጸዋል። የህግ ማዕቀፍ የቴክኖሎጂና ተቋማት አሰራሮች ላይ ትኩረት ያደረጉ ለውጦች ተደርገዋል ያሉት ዋና ሰብሳቢዋ እነዚህ ማሻሻያዎች መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች የምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የምርጫ ጣቢያዎችን በሚመለከተው ከስሪጂ ኢንተርኔት አገልግሎት ጀምሮ የተዘረጋ መሆኑን ገልጸዋል፣ ሲል ሪፖርቱ ዘግቧል። በምስራቅ አፍሪካ ለሚገኙ አርብቶ አደሮች የደህንነትና መብት ጥያቄ እንዲከበር ጥሪ መቅረቡ ተነገረ። አርብቶ አደሮቹ በድንበር አካባቢ የሚገጥማቸውን የደህንነት ችግር ጨምሮ የመሬት ግጦሽ ማጣት፣ የአየር ንብረት ለውጥና ሌሎችም ምክንያቶች ኢኮኖሚያዊ ጫና ማሳደሩ ተገልጿል።